አንዳንድ የቲክቶከሮች ግን የእውነት አብዳችኋል። የእውነት ሰላም እንዴ ናችሁ። ውድና የተከበራችሁ የኔ ቤተሰቦች እንዴናችሁልኝ? በመጀመሪያ ሀሳቤ እንድትረዱ ትፈልጋለሁ። ላይክሴ ሰብስክራይብ እያረጋችሁ አንዳንድ ወሬዎች እየተወሩ ነው እና በጣም ተናድጃለሁም ተገርም ያለሁም ምን ያክል ርቀት እንደሄዳችሁ ምን ያክል ረጅም መንገድ እንድሄዳችሁ እነዚህ ሁለት ልጆች በመካከላቸው ቁርሾ ለመፍጠር ለምን እንድን ነው የፈለገ? ነገር እንኳን ሃይሚን ብንወዳት የፈለገ ነገር እንኳን የሀይሚ ስኬት የሀይሚ ደስታ እጥፍ ቢሆን ደስ ቢለንም፣ ግን ደግሞ ብሩኬንም ማስቀየም የለብንም። እዚህ ጋር ስለ ብሩኬን መቀየም አይደለም እያወራ ያለሁት። ሀይሚ በውስጧ የሆነ ጥያቄ እንዲፈጠር እያደረጋችሁ እያወራችሁ ያላችሁት ነገር ነው። ብሩኬ እኮ ይህንን ነገር ካወራ እኮ በጣም ቆይቷል እኮ። ለሀይሚ መኪና እንደሚገዛላት በተደጋጋሚ አውርቷል። አይደለም እንዴ? እና ታዲያ ምንድን ነው ይህ ሁሉ እንደዚህ የሚያደርጋችሁ? መኪናው የሀይሚ አይደለም ምናምን ምናምን እንዲህ ሀይሚና ብሩኬ እስከ ዛሬ ድረስ ተለያይተው አይታችኋቸው ታውቃላችሁ? ቪዲዮ እንኳን እኮ ሁለቱ ከሌሉ አንድ ላይ ካልሆኑ እንኳን እኮ ቪዲዮ እንኳን እኮ ተሰርቶ አይለቀቅም ቻናላቸው ላይ ሰው እነዚህ ልጆች አንድ ናቸው፣ አንድ ላይ ናቸው። የሀይሚ ማለት የብሩኬ ነው፣ የብሩኬ ማለት የሀይሚ ነው። ልክ ናችሁ እናንተ ከልክ በላይ ሀይሚን ስለምትወዷት ነው። ለሃይሚ ሰርፕራይዝ ለምን በስሙ አልሆነም? ወይም ደግሞ ለምን በእሷ ስም አልተገዛም? ለራሱ ነው የገዛው ነው ያላችሁት። ግን ይቺ ልጅ የወደፊት ሚስቱ ናት። ስለዚህ አሁን ላይ ብሩክ የሚያፈራው ነገር የእሷ ነው። ከአሁን በፊት እኔ በሆነ ነገር ተናግሬ ነበር የሆነ ነገር፣ ግን ያን ጊዜ ገና ስለነበሩ ነው። አሁን ግን አንድ ላይ ናቸው። ይህን ደግሞ በተለያየ ነገር ነግሮናል። ትላንትና ራሱ እንትና ቤት ኤፋ ቤት ሲናገር የነበረው እኔና ሃይሚ አንለያይም ሁሉ ተብሎ አውርቷል። ባፉ ያዙልኝ። እንግዲህ መልስ ይሆናችሁ ይሄ፣ ሄዳችሁ አዳምጡት፣ ስለ ሃይሚ ምን ሲል እንደነበረ እና እነዚህ ልጆች አንድ ናቸው። እሷ ትላንትና እንደዛ ሰርፕራይዝ ስትደረግ በስሟ ባይሆንም፣ ምንም እንኳን ላንቺ ገዛሁልሽ ባይልም፣ በቃ የኛ ነው ብሏል እሱ እነሱ አንድ ናቸው። እንደዛ ሲያደርግ ደግሞ እሷ እጅግ በጣም ከማንም በላይ ደስተኛ ሆና ሳቅ በሳቅ ሆና ደስታዋን መቆጣጠር አቅቷት ተንበርክኮ አበባ ሲሰጣት ደስ ብሏታል። ከልክ በላይ ነው ደስ ያላት። ስለዚህ እሷ ተደስታ የተቀበለችውን የእሱ ደስታ አስደስቷት እንድዛ በሳቅ በፈገግታ ትላንት ራሱ ከማሄ ጋር ነበሩ ዛ ኢንስታግራም ላይ ያየኋቸውና ከማሄ ጋር ናቸው ሀሰኑ ሹፌር እኔ ደግሞ ሀሰን የትሄደ እንዴት ሀሰን ሳይኖር እያልኩ ለካ ሹፌሩ ሀሰን ነሯል በደንብ ሳላይ ሹፌሩ ለካ ሀሰን ነሯል እና ፏፈሽ እያሉ ነበር ከማሄዬ ጋር አንድ ላይ ሰው ፈታ እያሉ ነው የሚሆነው ማታ ነው ጨለማ ነው በደንብ አይታይም ነበረ ደስ የሚል ምሽት ነበረ። እንደዛ ሳቅ በሳቅ ፈገግታ በፈገግታ ሆና አይታችኋት። እናንተ ግን ሌላ ነገር። የእውነት ይደብራል። ቦታ የለውም ለእሷ የሚያሳየው እዚህ ጋ የወደፊት ፍቅረኛው እንዳልሆነች ነው የሚል ኮሜንት ሁሉ አይቻለሁ። አረ ተው፣ እውነት እንደዛ አይነት ሴጣናዊ አስተሳሰብ ለምንድን ነው? ሲጀመር እኮ ሲጀመር እኮ ማለት ነው ይሄ መኪና የሃይሚ እንኳን ባይሆን ብሩኬ የልብ ጓደኛዋ ነው። በጣም የምትወደው የወደፊት ህልሟ ነው። የእሱ ህልም ነች። ስለዚህ በሱ ደስታ ራሱ እሷ እንደዛ ተደስታ፣ እናንተ ምን አስከፋችሁ? ኧረ በጣም ደስ አይልም። እግዚአብሔርን ተው ተው፣ ምንም ደስ የሚል ነገር ተናገሩ። የእውነት በጣም ሴጣናዊ አስተሳሰብ አታስቡ። በጣም ያሳፍራል። እውነት እንደዚህ ማሰብ ራሱ ማለት ነው፣ ይሄ እሷ ያልቀናችሁን እናንተ እየቀናችሁበት ነው በሱ። እንዴ እግዚአብሔርን፣ ሃይሚን ከኛ በላይ ከኔ በላይ የሚወዳት የለም። ግን ደግሞ የእሱ ደስታ እሷን አስደስቷታል። እሷን ካስደስታት ደግሞ እኛም ሊያስደስተናል። በቃ የብሩኬ ሃይሚ ደስታ ነው፣ የሃይሚ ደስታ የብሩኬ ደስታ ነው። ምነው ባለፈው የሪል ስቴት ባለቤት ያደረጋትስ እሱ አደለም? እን ባለፈው ስለዚህ ዛሬ ብሩኬ መኪና በሱ ቢባል ምን ችግር አለው? መኪናው አስፈላጊ ከሆነ እኮ ደግሞ ሀይሚዬ እኮ መኪና የመግዛት አቅም አላት። እኔ እውነቱን ስነግራችሁ ይሄ ዩቲዩብ መኪና የመግዛት አቅም አላት። አስፈላጊ ከሆነ ለግሏ ካስፈለገ የሷል ማለት ሁለቷ አንድ ናቸው። ግን ለየግል ካስፈለገ ደግሞ ነገጧት ሀይሚ መግዛት የምትችል ልጅ ናት። ምክንያቱም እየሰራች ነው። እሷ ቻናሏ ትንሽ ዝቅ ስላለ ነው፣ ሼር አድርጉላት። በቃ ሌላ ምንም አያስፈልግም፣ ሌላ ወሬ። እሷ ራሷ መግዛት ትችላለች፣ አስፈላጊ ከሆነ እሷን ቅር ካላት ግን፣ እሷ ቅር አላላትም፣ ተደስታለች፣ ደስታዋ ሙሉ ሆኗል። ስለዚህ እሷ ልብ ውስጥ ያልሆነ ነገር እንዲፈጠር አታድርጉ። ሁለተኛ ነገር ደግሞ እኛ እያንዳንዱ ነገር ሼር አድርጉልኝ፣ ይሄ ነገር ሀይሚጋቢ ደርስ ይደርስ ይለኛል መልዕክት ነው የእውነት በጣም አስፈላጊ መልእክት ስለሆነ ሀይምዬ እዛ ጋ የሚያጨበጭቡትን ሰምተሽ ባንቺ ስም ለምን አልሆነም፣ ለምን ላንቺ አልሆነም፣ ለምን ለሱ ተባለ የሚባል ትርኪ ምርኪ ፍሬ የሌለው ወሬ ሰምተሽ በውስጥሽ ውስጥ ምንም አይነት ቁርሾ እንዳይፈጠር፣ ምንም አይነት የመከፋት እንዳይታየብሽ ሐሳብሽን ለማስቀየር ተደራጅተው የመጡ ሰዎች አሉ። ይሄን ደስታሽን ለመንጠቅ በመካከላችሁ ችግር እንዲፈጠር ተሰባስበው የመጡ ልጆች አሉ። ስለዚህ አንቺ ጥንቃቄ ልታደርግ ይገባል። ልታዳምጫቸው በፍጹም አይገባም። ሀይምዬ የብሩኬ ከኛ በላይ አንቺ ታውቂያለሽ፣ ብሩኬ ለአንቺ ምን ያህል ቦታ እንዳለው። ስለዚህ ማንም የሚነግርሽን መስማት የለብሽም። ቻናልሽ ላይ ቶሎ ቶሎ ነይ። በቃ እኔም በቃ እኔ የምናገረው ነገር ቢኖር አሁን ሀይሚ ቻናሏ ላይ በየቀኑ ትምጣ፣ በቃ ቢያንስ ዛሬ ብሩኬ ላይ ከተለቀቀ ነገ እሷ ላይ ቢያንስ በ24 ሰዓት መምጣት አለባት ሀይሚ። በቃ እኔ እንደዛ ነው የምለው። ቻናሏ እንዲያድግ እንዲነሳ፣ ሼር ማድረግ እና እሷ በየቀኑ እንድትመጣ ማድረግ ነው እንጂ ያልሆነ ወሬ በዛ ወጣ በዛ፣ በልጆች በሁለቱ መካከል ያልሆነ ነገር አትፍጠሩ። ተው ይደብራል። በጣም የተለያየ ኮሜንት ነው ሲናፈስ ያየሁት እና ደስ አይልም፣ ያስጠላል። እንዴ ምን ነካችሁ? አንዳንዴ እኮ የሆነ ነገር ስለዛ ሰው ስናወራ ይህ ሰው በዛ ሰውዬ ልብ ውስጥ ምን ሊፈጥርበት ይችላል? እኛ የሰው ልጆችን አስተሳሰብ የሰው ልጅ መቀየር ይችላል። ስለዚህ የዝችን ልጅ ሀሳብ ለመስረቅ የሆነ ሌላ ጸባይዋ እንዲቀየር፣ ደስታዋን እንድታጣ፣ ያልሆነ ነገር በቅንጭላቷ እንዳይፈጠርባት ተጠንቀቁ። የምታወሩትን ወሬ መጀመሪያ ለእሷ ይጠቅማታል አይጠቅማትም፣ ይጎዳታል ወይስ ይጠቅማታል የሚለውን ነገር በደንብ አጣርታችሁ አሁን እዚህ ጋር ስለዚህ ቢወራ እሷን ነው የምትጎዷት፣ ደስታዋን ነው የምትነጥቋት፣ ከፊቷ ላይ ሌላ ምንም አጠቅሟትም። ይህንን በደንብ አስቡበት። እግዚአብሔርን እ ሲጀመር እኮ በጣም ጦርነት ተከፍቷል እዛ እየተባሉ ነው። እግዚአብሔርን እንዴ፣ እነሱ ደግሞ የነሱ በጣም ደጋፊዎቻቸው ስለሆኑ እየሄዱ ያዩዋቸዋል የሚለቀቀው እያንዳንዱ ነገር ያያሉ። አያዩም እንዳትሉ